ጤና ይስጥልን አዲስ ማለዳ ተካታዮች ተከታታዮች ዕለታዊ ዜናችን ጀምረዋል። አበይት ጉዳዮቹን አስቀድመን ጠቁማችሁም፣ መንግስት ከቀጣይ ወር ጀምሮ የተገብረዋል የተባሉ የ30 በመቶ ነዳጅ ቀረጥ የዋጋ ግሽበቱን ሊያባብስ ይችላል ሲሉ አዲስ ማለዳ ያነጋገረቻቸው የኢኮኖሚ ባለሙያዎች አስጠነቀቁ። ሰፊ ዘገባን አሰናድተናል። የአሜሪካ የውጭ ጉዳይ መስሪያ ቤት የኢትዮጵያ መንግስት ህገወጥ የሰዎች ዝውውርን ለማስቆም የተቀመጡትን ዝቅተኛ መስፈርቶች አላሟላም ሲል ተቸ። መስሪያ ቤቱ ይህንን ያለው ህገወጥ የሰዎች ዝውውርን በተመለከተ ባወጣው ሪፖርት ላይ ነው። እንቃኘዋለን። ወቅናችን ጉዳዮች ጨምሮ ሌሎች መረጃዎችንም ይዘናል። አብረን እንቆይ። መንግስት ከቀጣዩ ወር ጀምሮ የተገብረዋል የተባለው የ30 በመቶ የነዳጅ ቀረጥ ዋጋ ግሽበትን ሊያባበስ ይችላል ሲሉ አዲስ ማለዳ ያነጋገረቻቸው የኢኮኖሚ ባለሙያዎች አስጠነቀቁ። በነዳጅ ምርቶች ላይ የሚጣለው 30 በመቶ ግብር፣ 1500 ተጨማሪ ሴክ ታክስ እና 1500 ኤክሳይስ ቀረጥ ነው። መንግስት ከቀጣዩ ታህሳስ ወር ጀምሮ በነዳጅ ላይ የጣለውን 30 በመቶ ግብር ተግባራዊ ሊያደርግ መሆኑን ተከትሎ ሀሳባቸውን ከሰጡና የዜጎችን የኑሮ ሁኔታ እጅጉን እንደሚጎዳ ስጋታቸውን ለአዲስ ማለዳ ከገለጹት መካከል በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል መምህሩ አጥለው አለሙ ይገኙ ተገኝቶበታል እንደ አጥላው ገለጻ በተለያዩ ሁኔታዎች በመንግስት የሚደረጉ የታክስ ጭማሪዎች በተለይም በነዳጅ ላይ የሚደረግ ጭማሪ በሁሉም ምርትና አገልግሎት ላይ ጫና ያሳድራል ህም እንኳን በሌሎች የአፍሪካ ሀገራት ያለውን የነዳጅ ዋጋ በቅርብ ጥናት ባላደርግበትም በሀገር ውስጥ መንግስት ሊተገብረው እየተዘጋጀ ያለው የነዳጅ ግብር ጭማሪ የዋጋ ግሽበቱን በማባባስ በዜጎች ላይ ተጨማሪ ሸክምን ያመጣል ሲሉም ስጋታቸውን አጋርተዋል በአጠቃላይ ግን እዚህ ሀገር ውስጥ ያለ ማንኛውም ታክስ ጭማሬ ዋጋን ከፍ ያደርገዋል፣ በሰው በኑሮ ላይ ጫና ይፈጥርበታል። በዚህ በኑሮ ውድነት እንደዚህ አይነት በተለይ ትራንስፖርቱ ላይ ትልቅ ኢፌክት ያለው ጭማሬ ጉዳት በጣም ለህዝቡ ከሚሸከመው በላይ ይሄድበታል። በጣም ከባድ። መንግስት ታክስ በጨመረ ቁጥር ታክስ ጭማሪዋ በፕራይስ ላይ በዋጋ ላይ ትሄዳለች። ይሄ ዋጋ ደግሞ በተለያዩ ነገሮች ላይ ትራንስፖርት የማይነካው ነገር ስለሌለ በየትራንስፖርቱ በየእቃው ላይ ይገለጻል ማለት ነው። የታክስ ጭማሪው ምን ያህል የዋጋ ግሽበቱን ያንረዋል የሚለውን አሁን ዛሬ ላይ ሆኖ መገመት አይቻልም፣ የሚሉት አጥላው በነዳጅ ላይ የሚደረግ ጭማሪ ተጽዕኖ ግልጽና የሚታይ ነው ባይ ናቸው። መንግስት በተጠናቀቀው ዓመት መገባደጃ ላይ አደረግኩት ካለው የመንግስት ሰራተኞች የደሞዝ ጭማሪ ወዲህ እንዲህ አይነት የግብር ጭማሪ ማድረጉ እንደ ነጋዴ ያስመስሏል ሲሉም በይነዋል። ማንኛውንም ዋጋ የሚያስጨምር ነገር መቆጠብ ነበረበት። መንግስትም ከዋጋ ጭማሪ መቆጠብ ነበረበት። ግን የግድ ታክስ ከተባለ ዋጋ ጭማሪ ይኖራል። በጣም ሁሉም ጋ ሁሉንም ይነካዋል። የዋጋ ጭማሪ ደግሞ በተለይ ደሞዘተኛውን ነው በተለይ የሚጎዳው ደሞዘተኛውን ዘተኛውን የወርሃዊ ቋሚ ገቢ ብቻ ያለውን ነው በተለይ የሚጎዳው። ለምን እንደ ገበያው ሁኔታ ደሞዙ አይጨምርም። ሚተገበሩ የሚሏቸው ምክረ ሐሳቦች እንዲያጋሩ ከአዲስ ማለዳ ለቀረበላቸው ጥያቄ ምክረ ሀሳብ እኮ መንግስት አልፈለገም ከሆነ ባይጨምር ከጨመረም ውጤቱን ያዋል ህዝቡም ከመረረው ሊቃወም ይችላል፣ ሲሉ ከወዲሁ ጠቁመዋል። ሌላኛው ሀሳባቸው ለአዲስ ማለዳ ያጋሩት የምጣኔ ሀብት ባለሙያው መሐመድ ጋዳፊ ናቸው። መንግስት ወዴት ለመሄድ እንደፈለገ አይታወቅም፣ ሲሉ በየጊዜው ተመዝግቧል ከሚለው እድገት ይልቅ ችግሩ እየቀደመ ነው ይላሉ። የኢትዮጵያ መንግስት ከአይምኤፍ ጋር አንደኛው የተስማማበት የግብር አከፋፈልን አዘምኖ መሰብሰብ ላይ መሆኑን ያስታወሱት መሐመድ ዘመናዊ ያልሆነ ስርዓት የሌለው አምጣ ብቻ የሚል ስርዓት ነው። ይህም ችግር አምጥቷል በማለት ኮንነዋል። ይህ የሰላሳ በመቶ ዓመቶ ጭማሪ በገበያውና በትራንስፖርቱም ላይ የዛኑ ነው ያህል ጭማሪ ያመጣል ያሉት ባለሙያው ዜጎች በአውቶቡስ ለመሄድ የአውሮፕላን ዋጋን ሊከፍሉ ነው በማለትም የገንዘቡን ዋጋ ማጣት አያይዘው የችግሩን አሳሳቢነት ጠቁመዋል። ይህ በነዳጅ ላይ የሚደረግ ግብር ዜጎች ከቦታ ቦታ እንዳይንቀሳቀሱ ያደርገዋል ያሉት መሐመድ በሁሉም ዘርፍ ያሉ ስራዎች ይስተጓጎላሉ። አሁንም ችግር አለ። ነገሩ በእንቅርት ላይ ነው ብለውታል። አንድ የኢኮኖሚ ህግ ምን አለ መሰለሽ ሰርኩሌት ማድረግ አለበት። በሀገሪቱ በአትሊስ የውጩ የውጭ ንግድ እንዲ የራሱ ሲስተም አለው። የሀገር ውስጥ ግን መውጣት እና መግባት የኢኮኖሚ ማዕከላቶች አሉ በየቦታው ከሁሉም ሀገር ጫፍ መያያዝ አለበት የንግዱ ጉዳይ። አሁን እሱ እሱ የተዘጋ ነው። ሰላም የለም ወተሽ የምት ኢኮኖሚ እንኳን የምትደጉምበት ሰው ለእለት ነገር እንኳን የሚበላበት ማለት ነው ይሄ የለም ዛሬ እንደ ሄድ ሰብሲስታንስ የሆነው ለመኖር የሚደረገውም ነገር የለም እና ይሄ በሌለበት ጊዜ ይሄንን ነገር ደግሞ ይሄንን ሰላሳ ፐርሰንት ተጨመረ። እንግዲህ በእንቅርት ላይ ጆሮ ደግፍ ነው የምንለው። የተጠና አይደለም። ጦርነት አለ፣ ሰላም የለም በየቦታው። ስለዚህ አዲስ አበባ ላይ ሁነህ ይሄን ሁሉ ምን ታደርገዋለህ ነው ጠቅላላ። በአሁኑ ወደ ሰሜን ብትሄጅ እኮ ነዳጅ ቁሟል እኮ። አሁን በነዳጅ በመቆም ምክንያት ሰው አይንቀሳቀስም። እንኳን እንደው የኢኮኖሚ ሀሁ የሚያውቅ ቀርቶ ለማ ማንኛውም ህዝብዬ የሚያንኳኳ የሁሉንም ነገር የነዳጅ ጉዳይ ደግሞ እንቅስቃሴ ጉዳይ ነው። መቼም እንደ ድሮ በእግር ሶስት ሁለት ወር አንድ ወር አትሄጅ። መንግስት በየጊዜው ሀገሪቱ አስመዝግባለች የሚለውን እድገት አስመልክቶ አስተያየት የተሰጡት ባለሙያው በኢኮኖሚ ዘርፍ እድገት ሁለት አይነት ነው ይኸውም ኢኮኖሚያዊ እድገትና ኢኮኖሚያዊ ልማት ናቸው ይላሉም እድገት ካለም ማህበረሰቡ ላይ መታየት ነበረበት ሲሉም ተናግረዋል። የኢኮኖሚ ባለሙያው በማጠቃለያ ሀሳባቸው እንደገለጹት መንግስት ደሞዝ ቢጨምር ለውጥ አያመጣም። የአጋግሽበቱ ቀድሞታል። የብር መግዛት አቅም ተዳክሟል። አጠቃላይ ኢኮኖሚው ታሟል ብለዋል። ይህ ሰሞነኛ ጉዳይ የዘርፉን ባለሙያዎች እያነጋገረ የቀጠለ ሲሆን የጉዳዩን አሳሳቢነትና በዜጎች ላይ የሚኖረውን ጫና በማህበራዊ ትስስር ገጻቸው ላይ ያጋሩት ሌላኛው የኢኮኖሚ ባለሙያ ሙሼ ሰሙም ተከታዩም ብለዋል። እንዲህ ይላሉ ሙሼ፣ የመንግስት የኢኮኖሚ ፖሊሲ እያሳደረ ያለው የኑሮ ድነትና የኢኮኖሚ ተጽዕኖ የሁላችንም ደጃፍ እያንኳኳ መሆኑ አስረጅ የማይፈልግበት ደረጃ ላይ መድረሱ አሌ ባይባልም መንግስት ከሚከተለው ፖሊሲ በመነጨህ ያዋጣኛል የሚለውን ግብርና የአገልግሎት ዋጋ መጨመር የሚከለክ የሚከተለው ህግ የለም ይላሉ። ነገር ግን ይላሉ ሙሼ፣ ነገር ግን የተሸከምነው ጫና ሳያንሰን ተጓዳኝ ቀጥተኛና ቀጥተኛ ያልሆኑ ተዘዋዋሪ ግብርና የአገልግሎት ጭማሪዎችን ከመተግበሩ በፊት ውሳኔዎች በሀቀኛ መረጃ ላይ ተመስርተው በማብራሪያና በመረጃ ተደግፈው በተገቢው መገናኛ ብዙኃን አለመቅረባቸው ሁላችንንም ለኢኮኖሚ ምስቅልቅል በመዳረግ ተጨማሪ ዋጋ እያስከፈለ ነው ሲሉ አስፍረዋል። በዚህ ቀጥተኛ ባልሆኑ ድጎማን ለመጨረሻ ጊዜ ለማቆም በድምሩ 30 በመቶ ኤክሳይዝ እና ተጨማሪ እሴት ታክስ ግብር ህጥ አለመሆኑን መንግስት ከማሳወቁ ከሶ ራት በፊት ደግሞ ድጎማን አጠናቆ መጨረሱን እና ነዳጅ በአለም አቀፍ ዋጋ የተሸጠ መሆኑን መግለጽ በማስታወስ ሲጣረሰውን ሀሳብ ያመላክታሉ። ይህ የኢትዮጵያ መንግስት ድርጊት ታዲያ ባለሙያው በተቃራኒ ሲሉ በገለጹት መልኩ በአለም አቀፍ የገንዘብ ተቋማት ግምገማ መሰረት የነዳጅ ዋጋ ከጥቅምት 2025 እንደ አውሮፓውያን አቆጣጠር ጀምሮ የ6 በመቶ ቅናሽ እንዳሳየን የገለጸበትን እና የአፍሪካ መንግስታት ይህንን አጋጣሚ እንደ ፋታ ጊዜ በመውሰድ በህዝባቸው ላይ የተከሰተውን የዋጋ ንረትና የኑሮ ውድነት ለማረም ለማረምና ጫናውን ለማርገብ የሰጠውን ምክረ ሐሳብ ውድቅ ስለማድረጉ አመላክቷል ል። በውሏቸው የገጠማቸውን የነዳጅ እጥረትና የገበያውን መተራመስ ጭምር በመጥቀስ ሴታቸውን የቀጠሉት ሙሼ ግልጽና አስተማማኝ መረጃ እስከሌለ ድረስ መታመሱና መተራመሱ እንደሚቀጥል በቂ ምልክት እየታየ ነው ሲሉ መንግስት መረጃ የመስጠት ግዴታውን አልተወጣም ሲሉ ተችተዋል። የነዳጅ ዋጋ አልጨመረም፣ እንዲያውም በተቃራኒው እየቀነሰ እንደሆነና ቅናሹም እንደሚቀጥል ይጠበቃል ያሉት ሙሼ ውሳኔው ተግባራዊ ይሆናል እስከተባለበት አንድ ወር ድረስ ከመንግስት በኩል ሀቀኛና አሳማኝ ዝርዝር መረጃ እስካልቀረበ ድረስ የግብይትና የዋጋ ስርዓቱ መተራመሱ በመቀጠል ሸማቾችን ተደራራቢ ዋጋ እያስከፈለ ጠናክሮ መቀጠሉ የተለመደና የሚጠበቅ እንደሆነ አውስተዋል። ሸማቾች የዋጋ ንረት፣ የብር የመግዛት አቅም መውደቅና የአቅርቦት እጥረት የሚያሳድርባቸው የዋለ ያደረ ተጽዕኖ ሳያንሳቸው በስጋትና በሰሚሰሚ መቀጣታቸው ቀጥሏል ያሉት ሙሼ መንግስት ውሳኔዎቹ እና ፖሊሲዎቹ በሚያስከትሉት ኢኮኖሚያዊ ለውጦች ላይ እምነት ቁርጠኝነትና እርግጠኝነት ካለው መረጃውን በአግባቡ በምስጢራ ቆይቶ በተገቢው ጊዜና በተገቢው መድረክ በመልቀቅ ቢያንስ ከግምታዊ ኢኮኖሚያዊ ሁከት አለመረ ረጋጋትና ትርምስ ዜጎችን መታደግ ይገባዋል ሲሉም ምክረ ሐሳባቸውን አቅርበዋል። ወደ ሌላኛው ጉዳይ አለፍን። የአሜሪካ የውጭ ጉዳይ መስሪያ ቤት ኢትዮጵያ መንግስት ህገወጥ የሰዎች ዝውውርን ለማስቆም የተቀመጡትን ዝቅተኛ መስፈርቶች አላሟላም ሲል ተቸ። መስፈርቶቹን ሙሉ በሙሉ ባያሟላም ይህን ለማድረግን ከፍተኛ ጥረት እያደረገ ነው ብለዋል። መስሪያ ቤቱ ይህን ያለው ህገወጥ የሰዎች ዝውውርን በተመለከተ በወጣው ሪፖርት ላይ ነው። ካለፈው ጊዜ ጋር ሲነጻጸር የኢትዮጵያ መንግስት ጥረቶችን አድርገዋል። ቁመናውም ደረጃ ሁለት በሚለው እንዲቀጥል ሁነዋል። የውጭ ጉዳይ መስሪያ ቤቱ እነዚህን ጥረቶች ሲዘረዝርም በህገወጥ የሰዎች አዘዋዋሪ ወንጀሎች ላይ ክስ በመስረትን ጨምሮ በህገወጥ የሰዎች አዘዋዋሪዎች ላይ ወንጀሎችን ክስ በመስረትና ተባባሪ ናቸው የተባሉ ባለስልጣናትን ጨምሮ ሌሎች ህገ ወጥ የሰዎች አዘዋሪዎችን ጥፋተኛ ማድረግ እንደሚያጠቃልል አመላክቷል። መንግስት ሰራተኞችን በዝበዛና የመብቶች ሰቶችን ለመከላከል የግል ስራ ኤጀንሲዎች ላይ የሚያደርገውን ቁጥጥር በማስፋፋት በሰራተኛ ተቋጣሪዎችና በህግ አስከባሪ አካላት መካከል በወንጀል ምርመራ መካከል ያለውን ትብብር ለማቀላጠፍ አዲስ የሰራተኛ ቁጥጥር መመሪያዎችን ማዘጋጀቱን ጠቅሷል። በመጀመሪያ ጊዜም በመንግስት የሚመራ የህገ ወጥ ሰዎች ዝውውር ሰለቦች መጠለያን በድሬዳዋ ማቋቋሙን ይፋ አድርጓል። ይሁንና በርካታ ቁልፍ በሚባሉ አካባቢዎች ግን አነስተኛ የሚባሉ መስፈርቶችን እንኳ አላሟላም ሲል ተችቷል። መንግስት ጥቂት የህገወጥ የሰዎች ማዘወር ጉዳዮችን ቢመረምርም ፍልሰተኞች ሰራተኞች መደበኛውን የቅጥር ሂደቱን ሲጠቀሙ በቂ የመጠበቅና የመከላከያ እርምጃዎችን አልወሰደም ሲልም አክሏል። መንግስት የሀገር ውስጥ ሕገወጥ የሰዎች ዝውውር ወንጀልን በበቂ ሁኔታ አልተከታተለምም ብሏል። ዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት በበርከት ያሉ ነጥቦችንም በምክር ሀሳብ ደረጃ አስቀምጠዋል። በዋናነት ህጻናትን በማገት እና በማጎር ለወታደርነት የሚሆን ከህግ ውጭ ለሆነ ምልመላ በተዋጊነት የሚሆን ድጋፍ በመስጠት ሚና እንዲቆም አሳስቧል። የሮማ ሊቃነ ጳጳሳት መሪ ፖፕሊዮ የሙቀትን መጨመር ማስታገዝ አልቻሉም በሚል የዓለም መንግስታትን ተቹ። ሊቀ ጳጳሱ ይህን ያሉት በአማዞና የብራዚል ከተማ ቤለም እየተካሄደ በሚገኘውና የመጨረሻ ሳምንቱን በያዘው ሰላሳኛ የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ ጎን ለጎን በተካሄደ መድረክ ላይ ነው። ከአየር ንብረት ለውጥ ጋር ተያይዞ ዓለማችን እየገጠሟት ያሉትን ዘርፈ ብዙ ችግሮች ለመቅረፍ የዓለም መሪዎች ጠንካራ እርምጃ እንዲወስዱም ሊቀ ጳጳሱ ጥሪ አቅርበዋል። በዓለም ሙቀት መጨመር የተነሳ ፍጥረታት በጎርፍ በማዕበልና በድርቅ በማያባራ ሙቀት እያለቀሱ ነው ብለዋል። ፖፕሊዮም ያስተላለፉት በዓለም ሕብረተሰብ ዘንድ በትልቁ ተስፋ ተጥሎበት የነበረውና ከኢንዱስትሪዎቻቸው የሚወጣውን የሙቀት መጠን በሁለት ዲግሪ ሴልሽስ ለመቀነስ ሀገራት ለመጀመሪያ ጊዜ ስምነት ላይ ደርሰውበት የነበረውን የፓሪስ የአየር ንብረት ለውጥ ስምነት ከተፈረመ አስር ዓመት በኋላ ነው። ይሁን እንጂ ይህ ትልቁ ተስፋ ተጥሎበት የነበረው የፓሪስ የአየር ንብረት ለውጥ ታቀደው ልክ የረባ ውጤት ሳያመጣ ድፍን አስር ዓመታት መድፈኑን በርካታ የዘርፉ ተሟጋቾች ይገልጻሉ። የሮማ ሊቃነ ጳጳሳት መሪ ፖፕ ሊዮን ባስተላለፉት መልእክታቸው ለውጥ ማምጣት ያልቻለው የፓሪስ አየር ንብረት ለውጥ ስምምነት አይደለም። የፓሪሱ የአየር ንብረት ለውጥ ስምምነትማ ፕላኔታችንና ህዝቦቿን ከአየር ንብረት ለውጥ ጥፋት ለመጠበቅ ዛሬም ተስፋ የምናደርግበት ነው። ለውጥ ማምጣት ያልቻለው የአንዳንዶች ፖለቲካዊ ቁርጠኝነት ነው በማለት ጠንካራ ትችት ሰንዝረዋል። ሁለት መቶ ከሚደርሱ ሀገራት ከ አርባ እስከ ሀምሳ ሺህ የሚገመቱ ተሳታፊዎች የተሳተፉበትና የአየር ንብረት እርምጃና ትግበራ በሚል መሪ ሀሳብ በብራዚል ቤለም እየተካሄደ የሚገኘው ሰላሳኛው የተባበሩት መንግስታት የአየር ንብረት ለውጥ ጉባኤ በቀጣይ ህዳር አስራ ሁለት ቀን ሁለት ሺ አስራ ስምንት ዓመተ ምህረት የሚጠናቀቅ ሲሆን ሀገራት በዋና ዋና አከራካሪ ጉዳዮች ላይ መግባባት ላይ ደርሱበታል ተብሎ ይጠበቃል። ኢትዮጵያ በአውሮፓውያን አቆጣጠር በ2027 የሚካሄደውን ቀጣዩን 32ኛው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤ ኮብሰርሲቱን እንድታስተናግድ መመረጧ አይዘነጋም። እለቱ ያዝናቸው ዜናዎች አብቅተዋል። የአዲስ ማለዳን ዩቲዩብ አድራሻ ሰብስክራይብ፣ ላይክ እና ሼር ማድረግን አይዘንጉ። ጤና ይስጥልን።